ከሁሉ አስቀድመን የዘመናት አምላክ እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በጤናና በሰላም አሸጋገረን አሸጋገራችሁ እንላለን። አዲሱን ዓመት እንቁጣጣሽ እንኳን መጣሽ ብለን አክብረን ከጥቂት ቀናት በኋላ መስቀል ደመራውን ልናከብር ተዘጋጅተናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጀርመንና አካባቢው ሀገረ ስብከት በአካባቢው የሚገኙ ማኅበረ ካህናትና ምእመናን በጋራ በደመራው ዙሪያ ተሰባስበን ስለእኛ ራሱን በመስቀል ላይ ቤዛ አድርጎ የሰጠንን አምላክ እንድናመሰግን ለመጀመሪያ ጊዜ ታላቅ የአንድነት መርሐ ግብር አዘጋጅቶልናል። መርሐ ግብሩም በእግዚአብሔር ፍቃድ በአህጉረ አውሮፓ የመጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳም ይሆን ዘንድ ልንገዛው ባለው ቦታ ይከናወናል። በጉባኤው ኃይላችን፣ መመኪያችን፣ ትምክህታችን፣ የመዳናችን ምልክት በሆነው መስቀል ላይ ዋጋ የከፈለልንን ጥንተ ጠላት ዲያብሎስን ድል ነስቶ የዘላለምን ሕይወት የሰጠንን አምላክ ከማመስገን በተጨማሪ ሰርክ ሄደን ሱባዬ የምንይዝበት የነፍስም የሥጋም ዕረፍት የምናደርግበት ልጆቻችንን ሰብስበን የምናስተምርበት ጸጋዋ የበዛ ቤተ ክርስቲያናችንን በልዩ ልዩ መልክ ለዓለም የምናቀርብበትን የገዳም ይዞታ እንጎበኛለን። ኑ ወደ ደመራው እንሰብሰብ፣ እግዚአብሔርንም እናመስግን። የቤተ ክርስቲያናችን አጽመ ርስት ሊሆን እግዚአብሔር የሰጠንን ገዳም በሀገረ ጀርመን እንመሥረት። ቀን ቅዳሜ መስከረም 24 2018 ዓመተ ምህረት ሳተርዴይ ኦክቶበር 4 2025 ከ10 ሰዓት እስከ 16 ሰዓት። ቦታ ክሎስተርቬግ 3 48 2 49 ዱልመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጀርመንና አካባቢው ሀገረ ስብከት